ጤና ይስጥልን፣ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ ነኝ። አብራችሁን ቆዩ። በአማራ ክልል ኦሮሞ ብሔረሰብ አስተዳደር አርጡማ ፉርሲ ወረዳ በተደረገው የሰላም ጥሪና የህግ ማስከበር ዘመቻ አካባቢው ሙሉ በሙሉ ወደ ሰላማዊ እንቅስቃሴ መግባቱን የወረዳው አስተዳደር አስታወቀም። በአካባቢው ለተገኘው ድል የህብረተሰቡ ሚና ከፍተኛ እንደነበርም ተገልጿል። አበሻንን ላይ ዝርዝር አለው። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ከፍተኛ የጸጥታ ችግር ከሚስተዋሉባቸው ከተሞች አንዷ የአርጡማ ፉርስ የወረዳ ናት። በወረዳዋ ሰፊ የሸኔ እንቅስቃሴ ነበር ያሉት የወረዳው አስተዳዳሪ አቶ ኢብራሂም አሊ አሸባሪው ቡድን በዋናነት ይጠቀም የነበረው ብሔርን መሰረት ያደረገ ክፍፍል መፍጠር ነው ብለዋል። ሁኔታው ለመግለጽ በጣም ለመግለጽ በጣም ከባድ ነው የነበረው ሁኔታ መጀመሪያ አካባቢ አጀንዳዎችን ከሰጠው በኋላ ከሸወዳቸው በኋላ ዓላማው ማከራ ኪሱ ማቀራመት ነው፣ ሀብትን ማፍራት ነው። ያንን የሚያደርገው ደግሞ አንድና አንድ ማህበረሰባችን ተነጥሎ ከጎረቤቶቻችን ጋር ከሰሜን ሸዋ ጋር በብሄር በመጠቀም ኦሮሞን አማራ ብሎ ለማጋጨት ብዙ ትግል ነበር፣ ተጋድሎ ነበር። ያኔ ማህበረሰባችን እውነት መስሎ ወደ ጦርነት ሲወጣ ሀብት ንብረቱን ነበር ሲሰርፍ ነበር። ወደ አጓራባች ካሰማራ በኋላ አንድም ሸኔ ይቆሰለ የለም፣ አንድም ሸኔ እንኳን የሞተ አንድም ይቆሰለ የለም። በተደረገው ከፍተኛ ጥረት የወረዳዋን ጸጥታ ሙሉ በሙሉ በሚባል ደረጃ መመለስ ተችሏል ያሉት አስተዳዳሪው፣ በዚህ ዘመቻም የአሸባሪው ሸኔ አከርካሪ መመታቱን ገልጸዋል። ካላት 23 ቀበሌ ወደ 15 ቀበሌ በጠላት እጅ በጽፍ ከፍተኛ ሸኔ እጄ የገባበት ሁኔታ ነበረ። ያንን ባደረግነው ከአመራር ጀምሮ እስከታች ድረስ ያለውን የጸጥታ ማቅሩን ሪፎርም አድርገን ባደረግነው ስምሪት፣ ሌት ተቀን በተደረገው ስምሪት እነዛ ቀበሌዎችን መቀልበስ የተቻለበት ሁኔታ ነው ያለው። በቀላሉ አይደለም። የሚያስፈልገው ተጋድሎ ተደርጎበት ዋጋ ተከፍሎበት የሀገር ማከላከያ በበቂ ሁኔታ ኦፕሬሽን አድርጎ በሁለቱ ዙር ከሁለት መቶ ያላነሰ የሸኔ አባላት እጅ ሰጥቶ ተሐድሶ የወሰደ ወስዶ የጨረሰ ማለ አሁንም እየወሰዱ ያሉ ሁኔታ ነው ያለው። ለዘመቻው መሳካት የህብረተሰቡ ተሳትፎ ወሳኝ መሆኑን ያነሱት አስተዳዳሪው ካለ ህብረተሰቡ ተሳትፎ የተገኘው ድል የማይታሰብ መሆኑን አንስተዋል። ማህበረሰባችን ይዘን የነበሩበትን ቦታ ደርሰን ኦፕሬሽናል ባደረግነው አቅድንበት አቅድንበት ኦፕሬሽን ወተን ባደረግነው ኦፕሬሽን ስኬተማ ነበር። ማስተር ማይንዶች እስከሚመቱ ድረስ ይህን ከተማ ለመውረር ዙሪያን ከቦ በሚተኮሱበት ሰዓት አጋልጦ እየሰጠው ማህበረሰቡ ነው። ማስተር ማይንዶ እዚህ ቦታ እዚህ ቦታ ነው ያለው በሚል ቀጥታ ወደ ወጠመድ እንዲገባ የተደረገው እና እርምጃ ለመውሰድም ምቹ ሁኔታ የፈጠረልን ማህበረሰቡንም ማህበረሰቡን ከልብ ማመስገን ይወዳሉ አስተዳዳሪው። ህብረተሰቡ አሁንም ተሳትፎውን አጠናክሮ እንዲቀጥል ጥሪያቸውን አቅርበዋል። የተገኘውን ሰላም በመጠቀም የክልሉን ቱሪዝም ለማነቃቃት በትኩረት እየሰራ ሆነ አለ የአማራ ክልል ባህልና ቱሪዝም ቢሮ። ቢሮው በገበታ ለሀገርና ለትውልድ እየተሰሩ ያሉ ፕሮጀክቶች የክልሉን ቱሪዝም ሀብት የበለጠ የሚያሳድጉ መሆኑን ገልጿል። ሕይወት አስማማው ኢትዮጵያ በርካታ ተፈጥሯዊና ሰው ሰራሽ የቱሪዝም መስህብ ያላት ሀገር ናት። የአማራ ክልል ደግሞ በቱሪዝም ጸጋው ቀዳሚውን ስፍራ ይዛል። በገበታ ለሀገርና ለትውልድ እየተገነቡ ያሉ ፕሮጀክቶች ደግሞ የክልሉን የቱሪዝም ሀብት የበለጠ ያሳድጉታል። ይሁን እንጂ በሰሜኑ ጦርነትና በክልሉ በተፈጠረው የሰላም መደፍረስ የቱሪዝም እንቅስቃሴውን በእጅጉ ጎድቶታል። የክልሉ ሰላም ወደ አንጻራዊ ሰላም በመመለሱ አሁን ላይ የቱሪዝም እንቅስቃሴውን ለማነቃቃት በርካታ ስራዎች እየተሰሩ ስለመሆናቸው የሚገልጹት የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ አቶ መልካሙ ጸጋይ ይህንን አንጻራዊ ሰላም በመጠቀምም ጎብኚዎችን የመሳብ ስራ እየተሰራ በዋናነት እንግዲህ የአማራ ክልል እልፍ ጸጋዎች ያሉት ክልል ነው። እነዚህን ጸጋዎች በተገቢ መንገድ በማስተዋወቅ ከፍተኛ ቁጥር ያለው ቱሪስት ወደ ክልላችን እንዲመጣ ከማድረግ አንጻርም ስራዎችን መስራት አለብን ብለን እንወስዳለን። አሁን ሁላችሁም እንደምታዩት የክልላችን የጸጥታ ሁኔታ በአንጻራዊነት እየተሻሻለ እየተስተካከለ የመጣበት ሁኔታ ስላለ ይህንን በተገቢው መንገድ በመግለጽ ቱሪስቶች መጥተው ክልላችን እንዲጎበኙ፣ በተለይም የሀገር ውስጥ ቱሪስቶች፣ የውጭ ሀገር ቱሪስቶች በመዳረሻዎች አካባቢ ችግር እንደማይገጥማቸው አውቀው መጥተው ክልላችን እንዲጎበኙ፣ የቆይታ ጊዜያቸውን እንዲያራዝሙ ጥሪ እያስተላለፍን ነው የምንገኘው። የፕሮሞሽን ስራዎቻችን አጠናክረን መስራት አለብን። የቢሮ ኃላፊ ለአሚኮ እንደገለጹት ሶስት የቱሪዝም መዳረሻ ልማት ስራዎችን በበጀት ዓመቱ ለማጠናቀቅ በቅንጅት እየተሰራ ነው። በቀጣይ ወራት የምናከናውናቸው የቱሪዝም መዳረሻ ልማት ስራዎች አሉ። እነዚህ የቱሪዝም መዳረሻ ልማት ስራዎች ወደ ሶስት የሚሆኑ ፕሮጀክቶች አሉ። እነዚህ ፕሮጀክቶች በዚህ ዓመት የሚጠናቀቁበትን አውድ ለመፍጠር ከፍተኛ እንቅስቃሴ ውስጥ ነው ያለነው። የቱሪዝም መዳረሻ ልማት አካል የሆነው የቅርስ ጥገና ስራ ሲሆን ይህንን በተቀላጠፈ መልኩ ለማስካሄድ ኖራን በሀገር ውስጥ የማምረት ስራ ጅማሬ ላይ ይገኛል። እስካሁን ድረስ ክልላችን የቅርስ ጥገና ስራ ለማከናወን ኖራ ከሌላ አካባቢ ነበር ይዞ የሚመጣው ወይም ገዝቶ የሚመጣው። አሁን ግን ክልላችን ውስጥ የኖራ ማቃጠያ ፋብሪካ ለመስራት የጨረታ ሂደቱን አጠናቀናል። በቀጣይ ጊዜያት በሚመጡት አራት ወራት አጠናቀን ክልላችን ውስጥ እንደዚሁ ኖራን በማምረት የቅርስ እድሳት ስራችን ቀለል ባለ ሁኔታ እንዲታደስ የማድረግ ስራዎችን እንሰራለን። ከባህል ከቋንቋ ልማት ስራዎች አንጻርም ከፍተኛ እንቅስቃሴዎች ውስጥ የምንገባባቸው ስራዎች አሉ። እነዛ እነዛ እንሰራለን። የግብርናውን ዘርፍ በማዘመን ምርትና ምርታማነትን ለማሳደግ እየሰራ መሆኑን በአማራ ክልል የኦሮሞ ብሔረሰብ አስተዳደር ገለጸ። የብሔረሰብ አስተዳደሩ ግብርና መምሪያ የ2017/18 የምርት ዘመን የሰብል ልማት ስራውን ውጤታማ ለማድረግ ከባለድርሻ አካላት ጋር በከሚሴ ከተማ ውይይት አካሂዷል። ኢማም ኢብራሂም ተጨማሪ ዘገባ አለው። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ የ2017-18 የምርት ዘመን የሰብል ልማትን ውጤታማ ለማድረግ ከባለድርሻ አካላት ጋር ውይይት አካሂዷል። በመድረኩ የተሳተፉ የወረዳ የሥራ ኃላፊዎች በምርት ዘመኑ የተሻለ ምርት ለመሰብሰብ የቅድመ ዝግጅት ሥራዎች እየተሰሩ መሆኑን ገልጸዋል። ክላስተሮችን የመለየ ሥራና አርሶ አደሮችን የመመልመል ሥራ ብዙም ደግሞ ስልጠናዎችን የመስጠት ሥራ እየሰራን ነው ያለበት ሁኔታ አለ። ቀጣይ ላይ እንግዲህ እነዚህን ሙሉ በሙሉ አቀናኝተን አምና የሰራ ነው ስራ አለ። ከዛ ላይ ምርጥ ተሞክሮችን ቀምረናል፣ ጉድለቶችንም አይተናል። እነዛን ጉድለቶች ቀርፈን ቀጣይ ስራችን እያሰፋን የምንሄድበት ስራ ነው እና የቅድመ ዝግጅት ስራዎችን መቶ ፐርሰንት አጠናቅን ኦልሬዲ የዘር ስራ እየተጠባበቅን ያለንበት ሁኔታ ያለ። አንደኛ ዙር ከ90 ፐርሰንት በላይ ተፈጽሟል። ሁለተኛ ዙር እርሻ ወደ 60 ፐርሰንት አካባቢ ላይ ነው እና ዝግጅታችን ከባለፈው አመት የተሻለ ነው። ምርትና ምርታማነት የበለጠ ለማሳደግ የአፈር ማዳበሪያዎችና ሰው ሰራሽና ኮምፖስት ዝግጅት ተዘጋጅተናል። የኦሮሞ ብሔረሰብ አስተዳደር ግብርና መምሪያ ምክትል ኃላፊ ሐሰን ሰይድ በ2017 18 የምርት ዘመን ከ58,000 ሄክታር በላይ መሬት በሰብል በመሸፈን ከ1.7 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን ተናግረዋል። በጥቅሉ በዚህ ዓመት በብሔረሰብ አስተዳደሩ ወደ 58500 ሄክታር መሬት በሰብል ዘር ይሸፈናል ብለን አቀደን እየሰራን ያለ ነው። ከዚህ መሬት ደግሞ በአጠቃላይ ከ1.7 ሚሊዮን ኩንታል በላይ እናገኛለን ብለን እየሰራን ያለ ነው። ይሄ እንግዲህ ዝም ብሎ በወረቀት አቅዶ የሚቀመስ ሳይሆን ይሄን ለማሳካት የሚያስፈልጉ አንዱ ይሄ የጋራ ንቅናቄ እና የጋራ መግባባት ነው። ሁለተኛው የፓኬጅ ስልጠና ነው። ከመግባባት አንጻር ከዛ ውጭ ደግሞ በተለይ የተሻሻሉ አሰራሮችና የሙሉ ፓኬጅ አጠቃቀምና ተግባበርን ተግባራዊ በማድረግ ጠቅለል ባለመልኩ ምክር ሀሳብ ላይ መሰረት ያደረገ የግብርና ልማት ስራን ወይም የሰብል ልማት ስራን መሰረት አድርገን መስራት መቻል አለብን እና ይሄን ካሳካን በዋናነት ምርታችን ወይም ደግሞ ተግባራዊ የምናደርግበት እድል ይፈጠራል። የተያዘው እቅድ እንዲሳካ በቂ የምርት ማሳደጊያ ግብዓት መዘጋጀቱን አስረድተዋል በተለይ በዚህ ዓመት ከክልሉ ጋር የተሻለ መግባባት አድርገን ከ50 ሺ ኩንታል በላይ የሰው ሰራሽ ማዳበሪያ እንዲቀርብ የተግባባንበት ሁኔታ አለ። ኦልሞስት አሁን ከ40 ሺ ኩንታል ማዳበሪያ እጃችን ላይ ደርሷል። ይሄ ለአርሶ አደራችን እጁ እየደረሰ ያለበት አግባብ አለ። ፕላስ ደግሞ ኦልሞስት ከ300 ሺህ ያላነሰ የተፈጥሮ ሀብት ማን ነው የተፈጥሮ ማዳበሪያ ወይም ኮምፖስትን ቨርሚ ኮምፖስትና ባዮስለር የሚባሉ የተፈጥሮ ማዳበሪያዎች አሉ። እነሱን ጨምረን በአጠቃላይ ከአንድ ሺ ማነው ከአንድ ሚሊዮን ኩንታል በላይ የተፈጥሮ ማዳበሪያዎችን የምንጠቀምበት አግባብ ይኖረናል ማለት ነው። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ በበኩላቸው በምርት ዘመኑ ምርትና ምርታማነትን ለማሳደግ የግብርናውን ክፍለ ኢኮኖሚ በማዘመን የተሻለ ለማምረት መስራት ይገባል ብለዋል። እርሻን ከማዘመን ምርትን ከማሳደግ በምርት ደረጃ ደግሞ በዋናነት ከግብርና ኤክስቴሽን አንጻር የሚጠበቁትን በተለይ ምርት ሊያሻሽሉ የሚችሉትን ምርጥ ዘርን፣ ግብአትን፣ ኮሞዲቲ ክላስተርን በመጠቀም በኩል የአርሶ አደራችንን የምርትና ምርታማነትን የምናሳድግበት አመት እንደሆነ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ ቁርጠኝነት ተወስዶ እየተሰራ ነው ያለው። የተከበራችሁ ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። ከአሚኮ ደሴ ስቱዲዮ ለሰአቱ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ